ጋሽ ግርማ ዛሬ እንቅጩ ተናገረ። እኔ እኮ ሰሞኑ ብዬ ነበረ። የልጁ እውነታው ነገረውና ተገላገለ። ይቅርታ መጠየቅ ካለብህም እግሩ ስር ወድቀህ ይቅርታ ጠይቀው ብዬ ነበረ። ያው በአስራ አንደኛው ሰዓት ያልኩህ ሰምተኸኝ ዛሬ ልጅ ስለመሆኑን አንተ አባት ስለሆንክ ስትነግረው ልጁም ያዙኝ ልቀቁኝ አለ። እኔም ብዬ ነበረ፣ ይሄ ልጅ አሁን በአንዴ እሺ አይልም ሻስ ከመቸው እስከ መጨረሻው ከጎኑ ሆነ። እናቱም ይቅርታ ጠይቀ እናቱም አሳክማት ብዬ ነበረ። ያኔ ብትሰሚ ኖሮ ይህን አታደርግም ነበር። እና ግን መጀመሪያም ሲገባም ቃል በህል ወደደውም ስለምታውቀው። በዚህ መሀል ግን የተጨነቀችው ፅናት ብቻ ነች ማለት ነው። አይ ወንዶች፣ አይ ወንዶች፣ አይ ወንዶች፣ ተንከሲሶች፣ አይ ተንከሲሶች። እያወቅ ምንም ምንድነው ችግር ስትባል ምንም ችግር የለበትም። ቀልቤን አልወደደውም ምንም ይሄ የስራ ልምድ ዶክመንቱ የስራ ልምድ ቢኖረውም ወይ ኮርጆ ይሆናል ወይ አሰርቶ ይሆናል ብለህ እዚህ ቢሮ እንዳይቀጠር በጣም ሞክረህ ነበር ጽናት ነች የስራውን ጎበዝ ነው እንደዚህ አይነት ሰው ነው የሚያስፈልገን ብዙ ልምድም ያለው ነው ዶክመንቱ ሲታይ ብለ አሳምነች ምንም ውስጥ ሳይቀበለው ነበር እዛ ቢሮ የገባው ለካ አንተ የምታውቀው ነገር የለም ግን ጥሩ አይደለም። በዚህ አጋጣሚ እሺ፣ ይህን ድራማውን እንብልና ከዚህ ትንውጣ፣ ያሁን የሆነ ለመተለየ እይታ አለኝ። እንደምታዩት ከዚህ ስንወጣ ከድራማ ኖርማን ስናየው አንድ አባት ልጅ ይኖረዋል። በሌላ እሺ፣ መጀመሪያ በሆነ ከእናቱም ጋር ላለመግባባት ይችላል። በሆነ አጋጣሚ ይለያያሉ። ግን የወለደ ሰው መቼም ተለያይቶ አይለያይም። ባለበት ከሴትዮ አንድ ላይ ባይሆኑ ከተለያዩ ሚስቶቻቸው አንድ ላይ ባይሆኑ ልጁን ለማየት ልጁን ለመጠየቅ ባለው ያክል ግዴታ ያለበ ማለት ነው። አባትም ይሁን እናትም ገባቸው አይደል? አዎ፣ እናትም ቢሆን አባትም ልጃቸው ግዴታ ልጅ ይሄን ምድር ልጁ ፈልጎ አይደለም፣ ሁለቱ ሰዎች ፈልገው ተስማምተው ነው ከፈጣሪ በታች ያመጡት። ምንም በማያውቀው ነገር ሁለቱ ተጣልቶ በሁለቱ መሀል መሰቃየት የለበትም። አንደኛ እንደዚህ ሲሆን እንደዚህ ነው። በአባት ቂም ይይዛል ወይም ደግሞ በእናት ቂም ይይዛል ልጆች፣ አው ቂም በቂም ነው። ቢያድግም አባት የት ነው መጀመሪያ አባቱን ይጠይቃል አባቱ ማንነት በእርግጥ እስከ አስራ ስምንት ዓመት የሚሞላው ድረስ ግን አሁኑ ሰዓት እንደዛ አይደለም። ትንሽ እያሉ ነው በጣም ዋድገው የሚያድጉት ማለት ነው። ስለዚህ የአባትን ማንነስ መጠየቁ ስለማይቀር የሆነ ጊዜ አድጎ የሀገር ተረካቢ ሊሆን ይችላል የሆነ ትልቅ ቦታ ሊደርስ ይችላል። እና እንደዚህ እናትና አባት ላይ አይታችሁ ስትኖሩ የልጆቻችሁ አስቡ። ሀታ ባይኖራችሁ ራሱ ሄዳችሁ አይታችሁ ልጆቻቸውን እንደዚህ አባብሳችሁ ፀጉሩ ምናምን እንትን ብላችሁ ብትመጡ የተሻለ ነው። ያን አይረሳችሁ። በቃ አባት አለኝ ይላል። አባቱ ከሌለ ግን እንደዚህ ካላደረጋችሁ እናቱ ብቻ ተጨንቃ ርባ ተጥማ እሱን ስታዳድግ ሲያድግ ሲያድግ ሁሉም ነገር እያየ ነው ከኋላ አባትህ ነ ብትለው አይሰማህም። ያን የነበረ አባት የሚፈልገው ስለዚህ እንደዚህ አባቶች ስላላችሁ ይሄ ጥሩ አይደለም። በዛሬውም መማር እንችላለን ማለት ነው። አው እንዴ ልጅ ነው በመሀል ይጎዳው። ሁለቱም እኮ የየራሳቸው ህይወት ይቀጫሉ። አሁን ናታ ከህፃነቱ ጀምሮ ከእናቱ ብቻ ነው። አንዳንድ ሰው የሚበላውና የሚለብሰው ነገር ብቻ ስላገኘ ያው ደስተኛ ነው ማለት አይደለም። የምድር ማንነት የሚባል ነገር አለ። ይህንን ያስጨንቀዋል። ይህ ነጭ ስለለበሰ ጥቁር ስለለበሰ ምናምን አይደለም። ምንም ሰው ተሟልቶለት የደላው ኑሮ ቢኖር የማንነት ጥያቄ ይኖራል። ማንነት ጥያቄው ይሸማቀቃል። ጓደኛ የሚባል ነገር አለ። አባትህ ማነው? እናትሽ ማነው? እናት ሲባል ይህ ማንነት ስለሚመጣበት አንድነት ከሞተ ሞተ ተብሎ እናትም ይሁን አባት ትክክለኛ እውነቱ ነገር ተናግሮ አይ አባቴ ሞቷል ይላል። ምክንያቱም እናቱ ነው ነገረችው። አባቱን ከሆነ ከእናቱ ላይቶ ከሆነ ስለ እናት ሲጠየቅ ያው ሞታለች ወይም ደግሞ እውነታው ማለት ነው። ምክንያቱም ሰውም አይሳቅቅም እሱም አይሳቅቅም ሲታይ። ስለዚህ ይሄ እውነቱን ተናግሮ መሻበት ማደር ነው ማለት ነው። ካልሆነ አባት እየኖረው እያለው አባቱ ሳያዩ ልክ እንደ ግርማ የሆነ ጊዜ ሲደርስ ምናምን አባትህ ነው የሚለው ያው አይሰማውም ዛሬ ምንድን ነው አለው እንደው ቂም ነው የሚያድርበት እንግዲህ እውነታችን ለማሳከም አንተ ግዴታ ባይኖርህ እራሱ ይህን ድርጅት ሽጠ እውነታችን አሳክም ከዛ በኋላ ከፈለግ ገደል ግባ ነው ያለው አያቸው አይደል እነዚህ ነው ቂም ገደል ግባ ስለዚህ ያው ምን ተሻለው ጋሽ ግርማ ያው ጽናትም እንግዲህ ያው አባቷን አስገድዶ ብር ሲቀበለው ትንሽ ሬሬ ብላ ነበረ እሷን ግን ለናቲ ማወቅ አለባትን እየፈለገች ነበረ ልታቀው ትፈልግ ነበረ ግን እዚህ ሁሉም ጣጣ አስከባቻቸው የብሌን እናት ነች አንዱ በኩል ወድጅ ላት አለ ሁለት ወንኩ ደግሞ አልወደድኩለትም በጣም ከሰው የማያያዝ ያላትን ነገር ጋሽ ግርማ ላይ የምታቀሳስረው ነገር ቤትም ላይ ውጭም ላይ ይሄ ጥሩ አይደለም አዎ ምንም አቀሳሰር አያስፈልግም ገባች አይደል አዎ ሌላ ደግሞ አባትና ልጅ እንዲተዋወቁ ስላደረገች በክፉም ከታስበው በደጉም የሆነ ራሱ ሀገር ኮሚሽነር አለ፣ የምትወስደው ደላላ ነገር ብር አለ። ብቻ ያ መሆንዬ ሁለቱን እንዲገናኙ አደርጋለች። እኔ በሁለቱም ነው የወሰድኩት። አሁን ዛሬ ምንድን ነው አለችው። ያው ታውቃታለች፣ ሁለቱም ይተዋወቃሉ። ያታመመችው ሴትዮ ስማን ስታ ታማለች፣ ሁለት ልጆችን ወዳለች። እባክህን ርዳት ነው ያለችው። ስለዚህ ታውቀዋለች። የማታውቀው ነገር የለም። ትናንትም ብዬ ነበር፣ ይህ ሁሉም ፈተና ላይ የወደቁት በተለይ ደግሞ የባልና ሚስት ትራይቶ እንደሆ የቺ ሴትዮዋ እጅ አለበት ብዬ ነበረ። ይኸው አለበት በትክክል ማለት ነው። ስለዚህ አሁን ለምን ማሽቃበጥ ነው ወለምንድ ነው? ብቻ ልጁ ያባቱን እንትን ነው ያፈራው፣ ጸላቻ ማለት ነው። እናቴ ያሳክምና ከዛ በኋላ ገደል ግባ ከፈለክ ነው ያለው። ልጁም እንዳያችሁ ጡንቻ ያለው ልጅ ነው። እንግዲህ ጋሽ ግርማ ምን እንደሚሻለህ ባላቀም ማለት ነው። ግን አንተም ምክንያቱ ተቀብለህ አባቴ ነኝ አባቴ አባትህ ነኝ ካለ ያው በሚመረመረውን ተመርምሮ ቼክ ማድረግ አለብህ ማለት ነው። አንደና ታመች ባለው ልጅ እንደዛ ነው እንዴ? አሁን በአስራ አንደኛው ሰዓት ተገናኝታችሁ አሁን እንድገና ሌላ እንትን። አይቻልም። እንዲህ ተቀደላችሁ። ለማንኛውም የሮቤልም እናት እንግዲህ ይማርች ነው የምንለው። በዚህ በኩል አዝኖ ተገኝተዋል። ጋሽ ግርማ እንግዲህ ያው ጸጸት ሊገድለ ነው፣ እንዳትጸጸት ነበር ሰሞኑ ነገርኩ። እንግዲህ ያው ምንም ማድረግ አይቻልም። በተረፈ ሰላማችሁ ይብዛ፣ እናመሰግናለን። ቶሎ ቶሎ ልቀቁልን። ግድ የለም፣ ግድ የለም፣ ልቀቁልን። አው ግን ነገ እንደምን ብለው ይቅርታ ጠይቀ ወገረው ሰሩ ወድቀ ሄደ የመጀመሪያው ሚስት ሀይተ አው መምጣት አለበት ማለት ነው። ግን ከጽናት ጋር ብትሰማሙ ከጽናት ጋር አብራችሁ ብትሰሩ እህትና ወንድም መሆናችሁን ያው ብትተዋወቁ ይበልጥ ደስ ይላል። ይሄ ነው መላቸው። እኔ እህትና ወንድም መሆናችሁ ይሄን ድርጅት የያዙት የእውነት የእውነት ማለት ነው ሰውየው እንደታከስሩት ሰላማችሁ ይብዛ። ባይ ባይ። ላይክ አድርጉ ቪዲዮ